ወደ ውርደትና አረንቋ ምድር ወረዱ ዛፍ መብላት ተከልክለው የነበረ ቢሆንም የመመገብ ስሜታቸው አሸነፋቸው ነበሉ በዚህም ምክንያት ተሰትሮ የነበረው ሀፍረ ተገላቸው ተገለጠ ሆድ እውነትም የስሜቶች ምንጭ የህመምና የጥፋቶች መብቂያ ጓዳሉ የሱን ቅስቀሳ ተከትሎ ፍትወተ ሥጋ ይነካካልናል። በሚቀጥሉት ክፍሎች የተወሰኑትን እናያለን። የምራብን ፋይዳ አስፈላጊነት በምን መልኩ የምግብ አምሮትን መግራት እንደምንችልና ቀጥሎም ስለ ብትወተ ስጋ ዝንባሌ የተወሰነ እናያለን። አንደኛው ርዕስ የምራብ ጠቀሜታ አስፈላጊነት ወይም አለልክ የመመገብ ውግዝነት። ነቢዩ ሰለዋቱ ረቢ ዐለይሂ ወሰለም ከሰው ሁሉ የሚልቅ ማን ነው ተብለው ሲጠየቁ ምግቡና ሳቁ የተመጠነ አፍረተገላውን የሚሸፍንበትን ነገር የወደደ ብለዋል። ዓኢሻ ረዲየላሁ ዐንሃ መጥገብ ብንሻ ኑሮ እንጠግብ ነበር፣ ነገር ግን ሙሐመድ ዐለይሂ ሰላት ወሰላም የሰውነታቸውን ምራብ ይመርጡ ነበር ብላለች። የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ምግብና መጠጥ በማብዛት ቀልቦችን አትግደሉ፣ ቀልብ ውሃ ሲበዛበት እንደሚሞት ተክል ነው ብለዋል። የአላህ መልክተኛ ዓለይሂ ሰላት ወሰላም እንዲህ ብለው የሰውን ልጅ የሆዶን ያክል የተሸከመው ስልቻ ያለን ጀርባውን የሚያቆምበት የተወሰኑ ጉርሻዎች ይበቁታል። የግድ ከሆነ ደግሞ አንድ ሦስተኛውን ለምግብ አንድ ሦስተኛውን ለመጠጡ አንድ ሦስተኛውን ለስትንፋሱ መተው አለበት። ትርሚዚ ይዘግበውታል ከኡሳማ ኢብኑ ዘይድና

ግና አካለ ምድር ሁሉ የምታውቃቸው መላእክት የሚያጅቧቸው ናቸው። ሰዎች የዱንያን ጸጋ አጣጣሙ፣ እነርሱ የአላህን ትእዛዝ በመፈጸም ረኩ። ሰዎች ፍራሽና ወፋፍራም ሴቶች ላይ ተጋደሙ፣ እነርሱ ግን በግንባሮቻቸውና ጉልበቶቻቸው ለአላህ ተደፉ። ሰዎች የነቢያትን ፈለግና መልካም ባህሪዎቻቸውን ተዉ፣ እነርሱ ግን አጥብቀው ያዙ። ምድር እነርሱን ስታጣ ታነባለች። አላህ እነርሱ የሌሉበትን ምድር ሁሉ ይጠላል። ውሾች በክት ላይ እንደሚረባረቡበት ዱንያ ላይ አልተረባረቡም። ከማንኪያ ትራፊ ላሱ፣ እራፊ ጨርቅ ለበሱ። የተንጨባረሩና ትቢያ የለበሱ ናቸው። ሰዎች ሲያዩዋቸው ታመዋል ብለው ያስባሉ። እነርሱ ግን ታመው አይደለም፣ ይዘባርቃሉ፣ አእምሯቸውን የሳቱ ናቸው ይለዋቸዋል። ግና በአእምሮ ጤናማ ናቸው። ነገር ግን እነርሱ የአላህን ጉዳይ ተቀልቦቻቸው ስላዩ የዱንያን ጉዳይ እርግፍ ባድርገው ተው። እነርሱ በዱንያ ሰዎች ዘንድ እእምሮ የሌላቸው ተብለው የሚታሰቡ ናቸው። ባይሆን ብዙዎች አእምሮ በሌላቸው ዘመን እነርሱ ኖራቸው በመጨረሻው ዓለም ትልቅ ክብር አላቸው። እንዲህ አሉት ለኡሳማ። ኡሳማ ሆይ እነርሱን ያገኘህ እንደሆነ ለአንድ አገር የደህንነት ዋስትና መሆናቸውን እወቅ። አላህ እነርሱ የሚኖርባትን አግር ህዝቦች አይቀጣም። አላህ በእነርሱ ተደስቷል፣ ከእነርሱም ወጥቷል። ወንድሞች አድርገህ ያዛቸው፣ በእነርሱ ምክንያት ትድን ይሆናልና። ሆድህ ተርቡ ጉበትህ ተጠምቶ ሞትን ማግኘት ከቻልክ አድርገው። ከዚህ የተነሳ ክብር ታገኛለህ፣ ከነቢያት ጋር ታርፋለህ። መልአክ ነፍስህን ሊያወጣ በመጣ ጊዜ ትደሰታለህ። ጀባር ወይም ጠጋኙ አላህ ሱብሃነሁ ወተዓላ ምሕረቱን ያሰፍነበሃል። አልኸጢብ አልባግዳዲ ይዘግበውታል። በሌላም መልእክታቸው ሸይጣን ከሰው ልጅ ደም ውስጥ ይዘዋወራል መዘዋወሪያውን በረሃብ አጥብቦት ብለዋል። ኢብኑ አቢዱንያ ያዘግበውታል። በሌላም መልእክታቸው ሙእሚን በአንድ ሆድ ነው የሚመገበው፣ ሙናፊቅ ግን በሰባት ታንጀቶች ነው የሚበላው ብለዋል። ቡኻሪ እና ሙስሊም ዘግበውታል። ይህም ካፊር ሙእሚን ከሚመገበው ሰባት እጥፍ ይመገባል እንደ ማለት ነው። ወይም ደግሞ የመመገብ አምሮቱ ሰባት እጥፍ ነው ማለት ነው። የስሜት መነሻው ደግሞ ሆድ፣ ሆድ ሲጠግብ ስሜት ይከተለዋልና እንጂ በተጨባጭ ሰባት አንጀቶች በሆዱ ውስጥ አለ ማለት አይደለም። አቡ ሁረይራ ረዲየላሁ አንሁ እንዳስተላለፉት የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ለሦስት ተከታታይ ቀናት ቤተሰቦቻቸውን የስንዴ ዳቦ አጥግበው አያውቁ የህጅን ዓለም እስኪለዩ ድረስ። ቡኻሪና ሙስሊም ዘገቡት። ዑመር ረዲየላሁ ዓንሁ እንዲህ ብሏ፣ አደራችሁ ከልክ በላይ ጠግባችሁ አትመገቡ። ጠግቦ መብላት በምድር ላይ ለሰውነት ድብደት ያጋልጣል፣ በሞቱ ጊዜም ጥንብነት ነው። ሉቅማን ልጃቸውን ሲመክሩ፣ ልጅ ሆይ ሆድ ሲሞላ ማሰላሰል ይሞታል፣ ጥበብ ይሰናከላል፣ ሰውነት ከዒባዳ ይታሰራል ብለውታል። ፉደይል እብኑ ዕያዝ ለራሱ እንዲህ ይል ነበር። ነፍሴ ሆይ ምንድን ነው የምትፈሪው? እራባለሁ ብለሽ ሰግ ያለሽን እሱን አትፍሪ። አንቺ አላህ ዘንድ ከዚያ በታች ዋጋ ነው ያለሽ። መሐመድና ቤተሰቦቻቸው እንኳን እንድራባሉ። ሰህል እብኑ ዓብዱላህ አቱስቱሪ

ጥበብ በእውቀትና በረሃብ ኀጢአት ደግሞ በመሃይምነትና በጥጋብ ውስጥ ይገኛል ብለዋል። ራሱን ያስራ በሰው የሸይጣን ጉትጎታ ከሱ ይወገዳል ብለዋል። ሌላኛው ርዕስ የመራብ ቱርፋትና የጥጋብ ጉዳቶች። የረሃብን ጥቅም የሚያስተውሉት ብልህ አሊሞች ናቸው። የእነርሱን አስተውሎት ተከትሎ ራሱን ያስራ በሰው በእርግጥም በረከቶቹ ይተርፉታል። አንደኛው ቀልብን ያነጻል፣ ማስተዋልን ያዳብራል፣ እይታን ያጠራል። ጥጋብ ግብዝነትን ነው የሚያወርሰው ቀልብን ያሳውራል፣ በአንጎል ውስጥ መጨናነቅን ይፈጥርን፣ የደም ዝውውርን ያግዳል። ቀልብም ለመገንዘብ ይሳማል፣ ቢያገናዝብም ቅልጥፍና አይኖረውም። ልጅ ምግብ የሚያበዛ ከሆነ በቃል የማጥናትና የማስታወስ ክህሎቱ ይዳከማል።

ወደ አላህ መቅረብ ማለት ድሆችን መውደድ፣ ከነርሱ መቅረብ። አትጥገቡ፣ የጥበብ ብርሃን ከቀልባችሁ ላይ ይጠፋል ብለዋል። ሉቅማን ለልጃቸው እንዲህ ብለዋል፣ ልጄ ሆይ፣ ሆድ የሞላ እንደሆነ ማስተዋል ይመክናል፣ ጥበብ ይከስማል፣ ሰውነት ከአምልኮ ተግባራት ይተሳሰባል። ሁለተኛው ቀልብን ማለስለስና ማጽጣት በመታገሱ ምክንያት ቀልብ የዚክርን ጣዕም እንዲያጣጥም ያስችለዋል። ብዙውን ጊዜ ዚክርን በምላሳችን ላይ ስናመላልሰው እንውላለን። አንዳንዴ ቀልብ እንኳን ያው ሆኖ እያለ ጣዕሙ አይሰማውም! ይህ የሚመጣው የቀልብ ድርቀት ስለጋረደው። አቡ ሱለይማን አዳራኒ ኢባዴ እጅግ የሚጠመኝ ሆዴ ከጀርባዬ የተጣበቀ ጊዜ ነው ብሏል። አልጁነይድ እንዲህ ይላሉ አንዳችሁ በራሳችሁና በቀልባችሁ መካከል ግዙፍ የምግብ ግርዶ ታደርጋላችሁ። በዚህም የሙናጃን ወይም ከአላህ ጋር ተገልሎ ማውጋት ጣዕም ታጣላችሁ። አቡ ሱለይማን ቀልብ የተራበ እንደሆነ ይነጻል፣ ይለሰልሳል። የጠገበ ጊዜ ግን ይታወራል፣ ይሳሳታል። ቀልብ በሙናጃ ተጽዕኖ ስር ተወደቀ ለማገናዘብ ተጨማሪ ዕውቀት ያገኛል ብለዋል። ሦስተኛ መሰበርና መዋረድ የእብሪትና ፈንጠዝያ መቅረፍ መጥፋት ያጠወጥነት የትዕቢትና ከአላህ አምልኮ የዝንጋቴ ምክንያቶች እነኝህ ናቸው። ነፍስ የምትለጎመውን የምትጨመተው በረሃብ ነው። ረሃብ ሲያገኛት ለአምላክዋ ትሰክናለች፣ ትዋረዳለች። ለዚህም ነው የአላህ መልዕክተኛ ሰላዋቱ ረቢ ወሰላሙሁ ዓለይ ይህች ዓለምና በውስጧ ያሉ ጸጋዎች ሁሉ ይለገሳቸው ዘንድ ጥያቄ በቀረበላቸው ጊዜ አይሆንም አንድ ቀን ተርቤ አንድ ቀን መጥገብን መርጣለሁ። የተራብኩ እንደሆነ ታገሳለሁ፣ ለአላህ እሰግዳለሁ፣ የጠገብኩ እንደሆነ ደግሞ አመሰግናለሁ ያሉት። ሆድና ብልት የእሳት በሮች ናቸው፣ መነሻቸውም ጥጋብ ነው። ትሕትናና ቁጥብነት ግን የጀነት በሮች ናቸው፣ መነሻቸው ደግሞ ረሃብ ነው። የእሳትን በር ይዘጋ የጀነትን ይከፍታል። ወደ አንዱ የቀረበም ከሌላኛው ይርቃል። አራተኛ የአላህን ፈተናና ፍርድ እንዲሁም የተቸገሩ ሰዎችን እንዳንዘናጋ ያደርጋል። የጠገበ ሰው የተራበንና ረሃብን ይዘነጋል። ብልህ የሆነ የአላህ ባሪያ አንድን መከራ አያይም አሻግሮ የመጨረሻውን ዓለም መከራ በአጋጣሚው ያየበት ቢሆን እንጂ፣ በረሃብም ሆነ በጥም ይህንኑ ያስታውሳል። ሰዎች የሚጠሙበት የቂያማ ቀን ተርበውም

የጠገበ ሰው ግን የተራበን ሰው ህመም ሊረዳ አይችልም። አምስተኛ የኀጢአት ስሜቶችን ሁሉ መስበር እንዲሁም ለክፉ የምታሳሳውን ነፍስ ለመቆጣጠር ማስቻለት። የኃጢያቶች ሁሉ መነሻ ስጋዊ ስሜቶች ናቸው። ቆስቋሹ ደግሞ ምግብ ስለመሆኑ ጥርጥር የለውም። ምግብን መመጠን ስሜትንና ኃይልን ያዳክም

ጠግቦ መመገብ ነው ብላለች። ሰዎች ጠግበው ሲበሉ ነፍሳቸው ወደ ጥፋት ይዛቸው ተነሳች። ስድስተኛ ረሃብ እንቅልፍን ያሸሻል፣ በአምልኮ ለማምሸትም ያግዛል። የጠገበ ሰው አብዝቶ ይጠጣል። መጠጣት ያበዛ እንቅልፍ ያበዛል። ያልጠገበ የሌሊት ሰላት አያመልጦም፣ አይደድብም፣ ቀልቡ አይደርቅም። እድሜ ውዱ ነገር የአንድ የአላህ ባሪያ አንጡረ ሀብት ነው። ማባከን የለበትም። እንቅልፍ ሞት ነው። እድሜን ያጎላል። ጠግቦ የሚተኛ ስለሚቀዣብር እሕትላምም ያጋጥመዋል። ይህም ከሰላት ያሳንፏል። በቀዝቃዛ ውሃ መታጠብ ስለሚፈራ ዊትር ሁሉ ሊያልፈው ይችላል። ከረሃብ በረከቶች መካከል ሰውነት ምግብን ያላበዛ እንደሆነ ጤናማ መሆኑ ነው። ብዙ በሽታም አያገኘውም። ማግበስበስ የበርካታ የጤና እክሎች መንስኤ። ሰባተኛ፣ በዒባዳ ላይ መዘውተርን ያገራል። መጥገብ ብዙ ዒባዳ እንድናከናውን ምክንያት ነው። ለመመገብ ራሱ ጊዜ ስለሚፈልግ ምግብ ለመግዛትና ለማብሰልም እንዲሁም፣ ስለዚህ በልቶ መጥገብ ጊዜን ያባክናል። ብዙ መመገብ በው ረዥም ሰዓት እንዳይቆይን ከመስጅድም ወጣ ገባ እንድናበዛ ያደርጋል። ሱሌይማን እንዳሉት መጥገብ ስድስት ጣጣዎች አሉት። የዒባዳን ጣዕም ያሳጣል። ጥበብን ያሰናክላል። ለሌሎች እንዳናዝን ያደርጋል፣ ምክንያቱም የጠገበ ሰው ሁሉም ሰው ጥጋብ ላይ ይመስለዋል። ቆመኛ ሰው የሚመላለሰው መስጊዱ፣ የጠገቡት ሰዎች መዳረሻ ግን መጸዳጃ ቤት ነው። ስምንተኛ፣ ሰውነት ጤና ይሆናል፣ ህመምን ይርቃል! መጥገብ የብዙ ህመሞች መንስኤ ነው። ቀልብን ይጫናል፣ አላህን ከማውሳትና ከማገናዘብ ያግዳል፣ ለህክምና ወጪም ይዳርጋል። ዘጠነኛ ብዙ የማይበላ ሰው ወጪው አነስተኛ በውስን የገንዘብ መጠን ይኖራል። ሆዳም ሰው ግን ሁሌም ባለዳ ነው። ትንሽ ነገር አይበቃው። የዘውትር ሐሳቡም ዛሬ ምን ልብላ ነው ይህም ከሐላል አርቆ ወደ ሐራም መንገድ ሊወስዱ ይችላል። ከሰውም ሊከጅል ይችላል። ይህም ወደ ውርደትና ንግድ ይዳርጋል። ሙእሚን ወጪው ውስን ነው። አስረኛ፣ የተረፈውን ምግብና መጠጥ ለወላጅ አጦች፣ ድሆችና ችግረኞች ለመመጽወት ያስችለዋል። ይህም የቅያማ ቀን በመጽዋቱ ስር እንዲጠለል ያግዘዋል። ለሰው ልጅ ሀብቱ መጽውቶት ያሳለፉ ጨርሶ የተመገበውና ለብሶት ያለቀው ብቻ ነው። የተረፈን ምግብ መመጦት ከቁንጣንና ውጥረት የተሻለ። ሌላኛው ርዕስ የምግብ አምሮትን መገደብን መለማመድ አንድ የዲን ተማሪ የሚመገብበትን ዓላማ ማወቅና የሚገባውንም ነገር ማስተዋል አለበት። አንደኛው ከሓላል ነገር በቀር መመገብ የለበትም። ሐራም ነገር እየተመገቡ የሚያደርጉት አምልኮ በባህር ማዕበል ላይ እንደ መገንባት ነው። ሌላው ምግብ አለማብዛት ነው። ይህንንም በሂደት መለማመድ ይቻላል። አንድ አብዝቶ ይመገብ የነበረ ሰው በአንድ ጊዜ ወደ ትንሽ ልውረድ ብሎ ሁኔታው አይቀበለውም፣ ይከብዳል። በሂደትና ቀስ በቀስ ነው መለማመድ ያለበት ከተለመደውና ከኖረበት ሁኔታ ለመውጣት ፤ ለምሳሌ ሁለት እንጀራይ በላይ የነበረ ሰው አንድ ከግማሽ አንድ እያለ እየወረደ በሂደት ሆዱን ማላመድ ወደሚፈልገው መድረስ አለበት። ራሱንም መጉዳት አይኖርበትም። ጉዳቱን በአካሉ ላይ በማይታይ መልኩ ይህን ማድረግ አለበት። ምግብን በዚህ መልኩ መጠናችሁ ተመገቡ ማለት የሚቻል ነገር አይደለም። ምክንያቱም ነገሩ ከሁኔታዎች ነው ሰዎች አንጻር ይለያያልና ነው። ሌላው ከምግብ አይነት መቀነስ በአብዛኛው ወደ መጨረሻው ዓለም መሄዳቸውን የተገነዘቡ ሰዎች ለስጋዊ ስሜት ግድ

አንተ የዚድ ሆይ ምነካ ከምግብ በኋላ ምግብ አሉት በመገረም ቀጥሎም የዑመር ነፍስ በእጁ በሆነው ጌታ እምላል ፈለጋቸውን የሳታችሁ እንደሆነ መንገዳቸውን ያሰታችኋል አሉ እንዳጠቃላይ ነፍስ የተፈቀደላትን ተፈጥሯዊ ፍላጎት እርግፍ አድርጋ ትተው ማለታችን አይደለም በሁሉም ነገር ውስጥ ተመራጩ መካከለኛ መሆን ነው ከነገሮች ሁሉ መልካሞቹ መካከለኛ ናቸው ያሻቀበም ሆነ ያሽቆለቆለ ውጉዝ ነው። ዓሊም ሰው መካከለኝነት ሲባል ትክክለኛነት መሆኑን ያውቃል። የነፍስ ተፈጥሮ ምንም እንኳን መጥገብ ብትፈልግም፣ ሸሪዓው ግን መራብን አወድሰዋል። በሁለቱ መካከል መሆን ሚዛናዊነት ነው። ተፈጥሮን ሙሉ በሙሉ መቃረን አይቻልም፤ ትልቅ ስኬትም አይገኝበትም። አፈጣጠራችን አንድን ባህሪ ሲቀበል ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ደግሞ ያንን ባህሪ የሚያወግዝበት ሁኔታ ይኖራልና በሁለቱ መካከል ሚዛናዊ ሆኖ መኖሩ ነው የሚመረጠው። ሸሪዓ ለሌሊት ሶላት መቆምንና ዕለቱን መጾምን በትልቁ አወድሷል። ግና አንዳንድ ሰዎች ዓመቱን ሙሉ መጾምንና በየሌሊቱ ሙሉ መቆምን በጀመሩ ጊዜ